ተሰቡ የማስተዋወቅ ብሎም ምሁራን እንዲወያዩ ሀሳባቸውን እንዲገልጹና የተለያዩ የጥናት ወረቀቶች ቀርበው እነዛ ላይ ምክር የምናደርግ ይሆናል። በአምስተኛነት የያዝነው የስማርት ሲቲ ነው። በተባበሩት አረብ ኤምሬትስ የሳይበር ደህንነት ካውንስል ሊቀመንበር ዶክተር መሐመድ አልኳይቲ ከዲጂታል ዘርፍ ማደግ ጋር ተያይዞ የሚመጡ ፈተናዎችን ለመቋቋም ቅንጅታዊ አሰራር ያስፈልጋል ብለዋል። አጋርነት ያስፈልገናል። የሳይበር ጥቃት በተለያዩ በከተሞችም ሆነ በሀገራት ሊያጋጥሙ ይችላሉ። ጥቃቶች በተወሰነ ስፍራ ብቻ ይገደሉ። ስለዚህ በአጋርነት መስራት የግድ ነው። ይህ ሲሆን ጥቃቶችን መቀነስና ማስቀረት ይቻላል። በዚህ ኤክስፖ ከአስር ሺህ በላይ ተሳታፊዎች እየተሳተፉ ይገኛሉ። ከዚሁ ዜና ጋር በተያያዘ በኤክስፖ የተሳተፉ አካላት የኤክስፖ መዘጋጀቱ ስራዎቻቸውን ለማስተዋወቅ ትስስር ለመፍጠር እንዳገዛቸው ተናግረዋል። ዲጂታል ሄልዝ ላይ ነው የምንሰራው። ያ ማለት ከወረቀት ጋር ተያይዘው ያሉ የሕክምና አሰጣቶችን ሙሉ ለሙሉ ዲጂታላይዝ በማድረግ ያ ማለት ደግሞ ፕሪስክሪፕሽንን እንዲሁም ደግሞ ወደ ፋርማሲ ስንሄድ ኢንቨንተሪ ማነጅመንታቸውን ከማኑዋል አስወጥተን ዲጂታሊ ኢንቨንተሪያቸውን ማነጅ የሚያደርጉበት ሲስተም ነው ይሰራል ከኢትዮጵያ ውስጥ ብቻ ሳይሆን ሌሎች አፍሪካ ሀገሮች ጋርም ኔትወርክ ማድረግ ኦፖርቹኒቲን አግኝተንበታል። ካምፓኒያችን በሶፍትዌር ዴቨሎፕመንት ዘርፍ የተሰማራ ነው። ስሞል ና ሚዲየም ኢንተርፕራይዞችን የዴ ቱ ዴ ኦፕሬሽናቸውን በማዘመን ና ቀልጣፋ በማድረግ አሁን ካሉበት የትራዲሽናል ዌይ ኦፍ ወርኪንግ አስወጥተን የተለያዩ ቴክኖሎጂ ያቀረብን ይዘን የመጣነውን ቱልስ በመጠቀም የተሻለ ውጤታማ ና ትርፋማ የሚያደረግ ቱልስ ነው። ዛሬ ይዘን የመጣ ነው ወደዚህ ከእኛ ጋር ተመሳሳይ የሆኑ ምርቶችን ይዘው የመጡ ድርጅቶች ጋር አብሮ በመስራት ንግግሮች ጀምረናል። ኦረዲ ገና ዛሬ ከመከፈቱ ውጤቱን እንግዲህ መጨረሻ ላይ ነው የምናየው። ሶፋር ባለን ኤክስፖሪያንስ ግን በጣም ጥሩ ልምድ እያገኘንበት ነው። የኢትዮቴክ 2025 የተንቀሳቃሽ ምስል ኤክስፖ ምን ገጽታ ነበረው የሚለውን ደግሞ አስቀርተናል። ተከታተሉትና እንመለሳለን። ኃላፊነቶች ሲበዙ ዘመናዊ መፍትሄ መጠቀም ብልህነት ነው። አዲሱ ሲቪ ብር ፕላስ የገንዘብ ዝውውር ባህሉን ይበልጥ ሊያዘምን መጥቷል። በተለያዩ ሰዎች ገንዘብ ለመላክ ጊዜ መፍቸት ቀርቷል። በሻሽሎ የመጣው ሲቪ ብር ፕላስ በአንዴ ለብዙ ሰዎች መላክ ያስችላል። የአየር ሰዓትና ና የሚላክ ገንዘብ ደግሞ ስልኩ ቀኑን ጠብቆ እንዲልክና እንዲሞላ ማድረግ ከሲቪ ብር ወደ ሌላ ሰው ለመላክ ማጂክ ፔይ ፈጣንና ቀላል አማራጭ ነው። አሁን ባሉበት ሆነው የኮንዶሚኒየም ብድር ክፍያውን መክፈል ይችላሉ። ገንዘብ ለመጠየቅ ሊንክ ፈጥሮ ወደሚፈልጉ ሰው መላክ ብቻ በቂ ነው። ገንዘብ ሲቪ ብር ሂሳቡ ላይ ባይኖርም ችግር አይደለም። የባንክ ሂሳቡን በሲቪ ብር ፕላስ በኩል ያገኙታል። የጉዞ ትኬት፣ የዲስቲቪ እንዲሉ ተጨማሪ አገልግሎቶችን ወደ ሲቪ ብር ፕላስ ሚኒ አፖች ጎራ ይበሉ። መተግበሪያው ከአፕስቶር ከፕሌስቶር በማውረድ ባሉበት ሆኖ መመዝገብ ይችላሉ። ሲቢኢ ብር ባሉበት ሁሉ አለ። የኢትዮጵያ ንግድ ባንክ ሁሌ የሚተማመኑበት ባንክ። ተመልሰናል የተወደዳችሁ ሸጎላ አካባቢ ከሚገኘው የኤቢሲ ስቱዲዮ በቀጥታ ስርጭት እየተላለፈላችሁ የሚገኘውን የምሽት ቲቪ 57 ዜናችን እየተከታተላችሁ ትገኛላችሁ። የኢትዮቴክ 225 ኤክስፖ አብይ አጀንዳችን ሆኖ ይቀጥላል። ቀደም ሲል ከደቂቃዎች በፊት እንግዲህ በቀጥታ ስርጭት ከፍተኛ የስራ ኃላፊዎች ጠቅላይ ሚኒስትር አብይ አህመድን ጨምሮ የመጀመሪያው ሊባል የሚችለው 1500 ድሮኖች ሰማይ ላይ የታዩበትና ትርኢት ያሳዩበትን ትርኢት ስናስመለክታችሁ ቆይተናል። በስፍራው ይሄንን ትርኢት ስትከታተል የቆየችው ዘጋቢያችን ሮዛ ከሆነ ተጨማሪዎች ልታጋራን በቀጥታ መስመራችን ላይ ነው የምትገኘው። ሮዝ እንደምን አመሸሽ? ይሄ በታሪክ በጣም ትልቅ ሀሳብ ያለው ቀን ይመስለኛል። አሁን አንቺ ያለሽበት ምሽት እና የመጀመሪያው የድሮን ትርኢት እያልኩት ነው ያመሸሁኝ። ትክክል ነኝ? ምን ተሰማሽ እስኪ ንገሪን። እውነት ነው ሰለሞን እጅግ ድንቅ የሆነ ትርኢት ነው በዚህ ትርኢት ላይ መታደም በመቻል እንደ ጋዜጠኛ። ትልቅ ኩራት እንዲሰማኝ ያደረገ ነው፣ እውነት ለመናገር። ምክንያቱም በኢትዮጵያ ለመጀመሪያ ጊዜ በኢትዮጵያ ብቻ አይደለም፣ እንደዚህ 1500 ድሮኖች በአንድ ኮምፒውተር ብቻ በቀላሉ የሚታዘዙበት ኢትዮጵያ ምን ያህል በድሮን ቴክኖሎጂ እንዳደገች የሚያመላክት ትርኢት ላይ መገኘት ለሁሉም ኢትዮጵያዊ የሚሰጥ ትልቅ ስሜት እንዳለው ልብ የሚባልበት ወይም ደግሞ የምንገነዘብበት ቦታ ነው። ምክንያቱም በአፍሪካ በዚህ መጠንም በድሮኖች በማሳተፍ በትልቅነቱ ትልቅ ሊባል የሚችል እንደሚሆን የሚቆጠር ነው። ምክንያቱም እዚህ ላይ ስንመለከተው 1500 ድሮኖች ናቸው በሀገር አቅም የተገነቡ ወይም ደግሞ በሀገር አቅም እዚህ ላይ የተደረሰባቸው የቴክኖሎጂ ይታዎች ናቸው እና እጅግ ትልቅ የሆነ በድምቀት የተላለፈ የድሮን ትርኢት ነበረ። በጋዜጠኝነት ታሪክ ምናልባት ለመጀመሪያ ጊዜ ነው እንዲህ አይነት ትርኢቶች እንግዲህ የአዲስ አበባን ሰማይ የኢትዮጵያን ሰማይ በዚህ መልኩ ሲያደምቁት የተመለከት ነው። መልእክት ያላቸው በጣም የሚገርሙ 14 አይነት መልእክቶች የተላለፉባቸው ናቸው። ኢትዮጵያ በድሮን ቴክኖሎጂ ከዜሮ ሊባል በሚችል መልኩ የተነሳችበት ነው። አሁን ላይ እንግዲህ በዚህ መልኩ ትልቅ የሆነ በሀገር አቅም የተገነባ ማየት ችለናል። ይህ የሚያሳየው ባለፉት ዓመታት በቴክኖሎጂ ዘርፍ የተሰሩ ስራዎች በተለይም እንደ ሀገር ከአምስቱ ዋና ዘርፍ ተደርገው ሊቆጠሩ ከሚችሉት ውስጥ ቴክኖሎጂን፣ ዲጂታል የሆነውን ነገር ወስዶ መስራት መቻሉ ምን ያህል ትልቅ እምርታ እንዳመጣ የሚያመላክት ነው። ከዛ ባሻገር በአፍሪካ ኢትዮጵያ በቴክኖሎጂ እያደረገች ያለችውን እምርታ እያደረገች ያለችው ቀዳሚነት እየሄደችበት ያለውን ርቀት በደንብ ያመላከተ በድሮኖች ትርኢት ሲደረግ ተመልክተናል። ከዛ ባሻገር የኢትዮጵያን የጥንታዊ የሚባሉ አክሱምን ጨምሮ ማለት ነው መነሻን ያልዘነጋ በሂደት ውስጥ ያሉ ታሪኮችን ያሳየ የወደፊት የኢትዮጵያን በቴክኖሎጂ ዘርፍ ያላትን እጣፈንታ ጭምር የሚያመላክት የድሮን ትርኢት ነው። እንግዲህ ሲቀርብ የተመለከትከው 1500 በአንድ ኮምፒውተር ብቻ እየታዘዙ ያሉ ትርኢቶች ናቸው። እጅግ በሚገርም መልኩ የተላለፉበት እንዳልኩት ቀደም ሲል ይህ የኢትዮጵያን አቅም የሚያመላክት ኢትዮጵያን እያደገች በቴክኖሎጂ ዘርፍ ያለችበትን የሚያሳይ ነው። እንግዲህ ኢንሳን አርቲፊሻል ኢንቴሊጀንስ በጋራ ይህንን የደመቀ ስነስርዓት የደመቀ የድሮን ትዊት የፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ከፍተኛ የመንግስት ባለስልጣናት እንዲሁም ደግሞ የኢትዮ ቴክኖሎጂ ኤክስፖ ዛሬ በድምቀት ተከፍቷል። እዛ ኤክስፖ ላይ የታደሙ እንግዲህ ከአርባ አካባቢ የሚሆኑ የዓለም ሀገራት እዚህ ተገኝተዋል። ኢትዮጵያ ላይ ኢትዮጵያ ምን እየሰራች እንዳለች በቴክኖሎጂው በደንብ ሊያመላክት በሚችል መልኩ ታየበት ትርኢት ነው። የኤክስፖም እንደሚታወቀው በአርቲፊሻል ኢንቴሊጀንስ በዚህ በዲጂታሉ ዓለም ላይ የተለያዩ ተሞክሮዎች እንድትቀያየር ኢትዮጵያ የሚያስችላት ኢትዮጵያ ያላትን እንድታወጣ የሚያደረጋት ግዢዎች፣ የተለያዩ ሂደቶች የሚፈጠሩበት ነው። በርካታ ኤግዚቢሽን አቅራቢዎችም በዚህ በቴክኖሎጂ ዘርፍ ሰፊ የሆነ የሄዱበትን ርቀት የሚያመላክትም በዛው ኤክስፖ ላይ እንዳቀረቡ ይታወቃል። እነዛ ኤክስፖ ላይ የታደሙ የነበሩ እንግዶችም እዚህ ተገኝተው ኢትዮጵያ የደረሰችበትን በድሮን ትርኢት የተመለከቱበት እጅግ ድንቅ የነበረ ትርኢት ነው ማለት ነው። ዛሬ እንግዲህ የተመለከትኑ ሰለሞን፣ አስደናቂ ነው። ሮዝ፣ ሰሞኑን በሰፊው የምንመለስበት ይመስለኛል። በተለይ ከአንቺ ጋር ለምሽት ለነበረኝ ቆይታ ግን አብዝቼ ነው የማመሰግነው። መልካም ምሽት ሮዝ። የተወደዳችው የኢትዮቴክ 2025 ኤክስፖ እንግዲህ በተለይ ለኢትዮጵያ በኢንፎርሜሽን መረብ ደህንነት አስተዳደር እንደዚሁም ደግሞ በኤአይ ቴክኖሎጂ የደረሰችበትን ልህቀትም የሚያሳይ ነው እና ይህ ኤክስፖ በተለይ ዲጂታል ኢትዮጵያ ነው ከማድረግ አኳያ ያለው አንድምታ እንደምን ይገለጻል ስንል እና ተያያዥ ጉዳዮችን እያነሳሳን ቆይታ እንድናደርግ ተጨማሪ ምላሽና ማብራሪያ የሚሰጡን የኢንፎርሜሽን መረብ ደህንነት አስተዳደር ምክትል ዋና ዲሬክተር ዳንኤል ጉታ በቀጥታ መስመራችን እኔ ጋር አሉ። ጤና ይስጥልን፣ ዳንኤል ለጊዜዎት አብዝቼ ነው የማመሰግነው። ዛሬ ልዩ ምሽት ይመስለኛል። እስኪ ከኤክስፖ ዋነኛ ዓላማ የ2025 የኢትዮቴክ ኤክስፖ እያልን ስንጠራው ዋነኛው ዓላማ መገለጫዎቹ ምንድን ናቸው? እሺ በጣም አመሰግናለሁ አይለ ኢየሱስ ሰለሞን፣ እንግዲህ ኢቴክስ 225 ወይም ደግሞ ኢትዮቴክ 225 በዋናነት የተዘጋጀው ኢትዮጵያ አሁን እስካሁን ድረስ በተለይ በዲጂታል ትራንስፎርሜሽን የደረሰችበትን ደረጃ በትክክል ለዓለም ለማሳየትና የዓለም ለዓለምም ደግሞ የቴክኖሎጂ የስበት ማዕከል ሆና ለማገልገል የሚችል የሚያስችላት እምቅ አቅም እንዳላት ለማሳየት የሚያስችል ፕሮግራም ነው ተዘጋጅቶ ለህዝብ ይፋ ተደርጎ ከዛሬ ጀምሮ በህዝብ እየተጎበኘ ያለበት ሁኔታ ነው ያለው። ዳንኤል መቼም ይህን ነገር ስታስቡ የዲጂታል ኢትዮጵያን እውን ለማድረግ ይዞት የሚመጣው ተስፋና እድል ይኖራል ብዬ አስባለሁ። እነሱ ምንድን ናቸው? ከዚህ ጎን ለጎን ደግሞ ምናልባት ጠቀስ ቢያደርጉት ደስ የሚለኝ ደነቱ የተጠበቀና የበለጸገ የዲጂታል ዓለምን በኢትዮጵያ እውን ለማድረግ ሊኖረው የሚችለው ፋይዳስ እንግዲህ ይዞት የሚመጣው እድል ለመጥቀስ ያህል ይሄ ፕሮግራም የተለያዩ ሴሽኖች ያሉት በውስጡ አንደኛው የተለያዩ የቴክኖሎጂ አቅራቢዎች በሀገር ውስጥም በውጭም ያሉ፣ ከሀገር ውስጥ ደግሞ ትላልቅ ኩባንያዎችም እንዲሁም ስታርታፕ ወይም ደግሞ ገና ጀማሪ የሆኑ ተቋማት ምርትና አገልግሎታቸውን እያቀረቡ ነው ያሉት። በዚህም የተለያየ ኔትወርኪንግ ሴሽን ስላለ እውቀት ለመቀያየር ገበያ ለማግኘት እድል ይፈጥርላቸዋል። ከዛ ውጭ ደግሞ በዋናው መድረክና በፕራክቲካል በምንለው መድረክ ላይ የተለያዩ የፖሊሲ ጉዳዮች ወይም ደግሞ ቴክኒካል የሆኑ ጉዳዮችም ዲስከስ እየተደረጉ ነው። ከተለያየ ሀገር የመጡ ኤክስፐርቶች አሉ። በተለይም ደግሞ አጠቃላይ የዛሬው ፕሮግራም ሳይበር ሴኩሪቲ ላይ ያተኮረ ነው። የዲጂታላይዜሽን እድገት እድል ይዞ እየመጣ ቢሆንም በዛው ጎን ለጎን ደግሞ ስጋቶችንም ይዞ ስለሚመጣ እኩል ትኩረት ሰጥተን እነዚህን ስጋቶች ለመቅረፍ የሚያስችል ሀገራዊ አቅም መገንባት አለብንና ሳይበር ሰኪሪቲ ዛሬ በሰፊው ስንወያይበት የነበረ ሁኔታ ነው የነበረው። ስለዚህ በኤክስፐርቶች ደረጃ በፖሊሲ የተለያዩ ተቋማት ኃላፊዎች፣ ከተለያየ ሀገር የመጡ የአሶሴሽን ሊደሮች በፖሊሲ ሌቨልም ሲወያዩ ውለዋል ማለት ነው። ዛሬ ማምሻውን ይሄን የመጨረሻ አደርገዋለሁ። 1500 ድሮኖች እንግዲህ በኢትዮጵያ ሰማይ ስር ለመጀመሪያ ጊዜ የናኙበትን ምሽት ኢትዮጵያ አስተናግዳለች። ይሄ ትልቅ ታሪክ ይመስለኛል። ምናልባት በኢትዮጵያን የቴክኖሎጂ ሰዎች መበልጸጋቸው ደግሞ ሊኖረው የሚችለው ተስፋ አለ። ቴክኖሎጂ ሳይንስ እያደገ ሲመጣ የኢትዮጵያን ኢኮኖሚ ወደ ዲጂታል ዓለም ለመቀየር ያለውን ተስፋ ለወጣቶች እንደምን ማሳየት ይቻል ይሆን ዳንኤል? እውነት ነው። ትልቁ ነገር ያው ቀን ሲከናወኑ የነበሩ ፕሮግራሞችን ደግሞ አሁን ማታ ላይ ትንሽ ሪላክስም አድርገን ያንን ሀገራችን የደረሰችበትን የዲጂታላይዜሽን እድገት ደረጃ ደግሞ ትንሽ ደግሞ ለየት ባለመልኩ እናሳይ በሚል በጣም ትልቅ በአፍሪካ የመጀመሪያው ነው። በቁጥር 1500 ድሮኖች ሰማይ ላይ የተለያየ ትርኢት እያሳዩ አስደናቂ የሆነ ምሽት ነው እያሳለፍን ያለነው። ሰማይ ላይ በትርኢት ሲታይ የነበረውም መልእክት የተለያየ መልእክት ሲተላለፍ ነበር። ያ መልእክትም ታሪክ ያላት ሀገር እንደሆነች፣ ፊውቸሯን ደግሞ በዚህ በዲጂታል ኢኮኖሚ ሼፕ እያደረገች ያለች ሀገር እንደሆነች፣ ይህንንም ደግሞ ሰኪር ከማድረግ አንጻርም እየተጋች ያለች ሀገር እንደሆነች፣ ለዚህ ደግሞ መሪያችን ክቡር ጠቅላይ ሚኒስትራችን ደግሞ ትልቅ አስተዋጽኦ እያበረከቱ እንደሆነ የሚያሳይ አጠቃላይ ዲጂታል አፍሪካን ሴኪዩር ከማድረግ አንጻር ትልቅ እንድምታ ያለው መልእክት በድሮን ሾ አሳይተናል። እንግዲህ መጀመሪያም እንዳልኩት በአፍሪካ እስካሁን ባለን መረጃ ድረስ የእኛ የድሮን ሾው ሪከርድ የሰበረ ነው የሚሆነው፣ ማለት ነው። ስለዚህ ለአጠቃላይ ለህዝባችንም እንኳን ደስ ያላችሁ ለማለት ፈልጋለሁ። ለዚህ የኢንፎርሜሽን መረብ ደህንነት አስተዳደር ምክትል ዋና ዲሬክተር ዳንኤል ጉታ በቀጥታ መስመራችን ካሉበት ሰፋ ያለ ምላሽና ማብራሪያ ስለሰጡን በተመልካቾች ስም አብዝቼ ነው የማመሰግነው። መልካም ምሽት ይሁንልዎት። እኔም እጅግ አመሰግናለሁ። መልካም ምሽት። እንቀጥላለን። የተወደዳችሁ የኢትዮቴክ 25 ኤክስፖ አዳዲስ ጉዳዮችን እያስተዋወቀን ለሀገርም ለወገንም ሊጠቅሙ የሚችሉ ሀሳቦችና ትውልድን ተራማጅ ወደ ሆነው የቴክኖሎጂና የሳይንስ ዓለም ለማስገባት ኢትዮጵያ እየሄደችበት ያለውን የልዕቀት ምዕራፍ በእርግጥም የሚያመላክት ነው። ሌላኛው እንግዳችን ከአሜሪካ ቴክሳስ በቀጥታ መስመራችን ተጨማሪ ምላሽና ማብራሪያ ሊሰጡን እዚህ በቀጥታ መስመር አግኝቻቸዋለሁ። ዮሀንስ ተድላ የቴክኖሎጂ ባለሙያና የቢዝነስ አማካሪ ናቸው። ከሳቸው ጋር መጠነኛ ቆይታ ይኖረኛል። ዮሀንስ ለጊዜው አብዝቼ አመሰግናለሁ። ዝግጅቱ ሲዘጋጅ የ2025 የኢትዮቴክ ኤክስፖ የአርቴፊሻል ኢንቴሊጀንስ በጋራ ከሌሎች የደህንነት ተቋማት ጋር ያዘጋጁት ነው እና ኢትዮጵያ በአርቴፊሻል ኢንቴሊጀንስ በኤአይ ቴክኖሎጂ እያሳየችው ያለው እምርታ በአጭር ጊዜ ውስጥ እንዴት መግለጽ ይቻላል? ጥሩ፣ አመሰግናለሁ ለሰጣችሁን ጊዜ። ኢትዮጵያ እያመጣች ያለችው በኤአይ ቴክኖሎጂ ለውጥ ያለው በጣም አሪፍ እና የሚደገፍ ነው። ያው ኤአይ ቴክኖሎጂ በድሮን ብቻ ሳይሆን በአግሪካልቸርም፣ በሄልት ኬርም፣ በኤዱኬሽንም፣ በገቨርንመንትም ያለው አስተዋጽኦ በጣም ከፍተኛ ነው። ያው አግሪካልቸር ከ62 ፐርሰንት በላይ ፋርመሮች ያለን ህዝብነን እና በክሮፕ ዲዚዝ ዲቴክሽን ላይ፣ ወር ፎርካስቲንግ ላይ እንዲሁም ስማርት ኢሪጌሽን ላይ ያለው ኤይ የተሞላበት ስራ በጣም መስራት እንችላለን እና። ኢትዮጵያ እያመጣች ያለችው ለውጥ በጣም አሪፍ እና የሚደገፍ ነው። የበለጠ ደግሞ የአመለካከት ለውጥ ህዝባችን ላይ ደግሞ በደንብ እየሰራን ለውጡን ማየት እንችላለን ብዬ አስባለሁ። ይህን ነገር ሳነሳ በተለይ ይሄ የቢሮክራሲ ስራዎችን ከማቀላጠፍ አኳያ ወጣቶች በስራ እድል በዚህ በኤአይ ቴክኖሎጂ እንዲሳተፉ ከማድረግ አኳያ ያላቸውን ተሰጠውና እንደዚሁም ዝንባሌ በአርቴፊሻል ኢንቴሊጀንስ ወይም በኤአይ ስራዎች ታግዞ ሀገርን ከመጥቀም አኳያ ሊሰጠው የሚችለውና ስራን ከማገዝና ከማቀላጠፍ አኳያ ሊኖረው የሚችለው አስተዋጽኦስ መገለጫዎቹ ምንድን ናቸው? አዎ አይ ቲንክ ያው የሚጀምረው ከኤዱኬሽን ነው ብዬ አስባለው እና ይሄ ፐርሰናላይዝድ የሆነ ለርኒንግ ኤአይ ወለወጣቱ እንዲሁም ደግሞ ለሚያስተምረው ወይም ለሚኒስትሪ ኦፍ ኤዱኬሽን ወይም ለሌሎች ፖሊሲ በትምህርት ላይ በደንብ ኤአይ የተደገፈ እንዲሁም የሚያስተምሩበትን የሚያግዝ ወጣቱን በደንብ የሚያነቃቃ እና ውጤቱ በጣም አሪፍ የሚሆን እንዲሁም ደግሞ ስራችንን በጣም የሚያቃልል ኤፊሽንሲ በጣም የሚኖር ጊዜያችንን በጣም ሳንፈጭ በጣም ኤአይ ብቻ አሮሜድድ በሆነ ሲስተም ብዙ እንዲሰራልን ያደረግናል። ስለዚህ ወጣቱ የተሻለ የሆነ የትምህርት እውቀት እንዲያገኝ ይረደዋል። እንዲሁም ደግሞ ለፐብሊክ ሰርቪሱ ወይም ለፓሊሲ ሜኪንግ ወይም ስራ ኃላፊነት ያሉት የመንግስት አካላቶች ላይም ደግሞ የሚሰጠው ጥቅም ትልቅ ነው። ምክንያቱም እነዚህ ነገሮች በቀላሉ አሰስ ማድረግ ይቻላል፣ እና ለወጣቱ የሚፈጥረው የስራ እድል ደግሞ በጣም ከፍተኛ ነው። ምክንያቱም በቀላሉ ስታርታፕ ካምፓኒዎች ወይም የስራ ፈጣሪዎች ጊዜያቸውን ፈሽተው ወደ አመት ስድስት ወር ከዛ በላይ የሚፈጁ የስራ ፈጣሪ ስራ ለመፍጠር የሚያስቡትን ስራ በቀላሉ ቶሎ እንዲሰራ እና እንዲያፋጠን ያደርግላቸዋል ማለት ነው። ስለዚህ ዳታ ድሪቨን የሆነ ዳክመንቴሽን በመኖር ለውሳኔ እንደሚቀለን እና ጊዜያችንን ደግሞ እንዳናባክን እና ውጤት ላይ ብቻ እንድንሰራ ስለሚያደርገን ወጣቱን በደንብ ለመደገፍ ከዚህ የተሻለ በደንብ ለወጣቱ ግንዛቤ እና እውቀት በመስጠት ኮንሳልቲንግ እና አድቫይዚንግ ግሩፖችን ጋር አብረው በመስራት ወጣቱን በደንብ ማነቃቀት ይቻላል። ያው ኢትዮጵያ ደግሞ ያለችበትን ደረጃ በማየት አይ ቲንክ ሁላችንም ተነቃቅተናል ብዬ አስባለሁ። ዮሐንስ ይሄን የመጨረሻ ጥያቄ አድርገዋለው እና ይሄንን አሁን የተገኘውን የአይ ቴክኖሎጂ ድል በአግባቡ እና ዘላቂነት ባለው መንገድ ሀገርን ትውልድን ሊያሻግር በሚችል መንገድ እንዴት መጠቀም ይቻል ይሆን? የመጨረሻ ምክረ ሀሳቦትን ልቀበል ብዬ ነው። ቲንክ ዩ አይ ቲንክ ኢትዮጵያ ወደ የጀመረቻቸው ስትራቴጂዎች አሉ። የዲጂታል ኤአይ ናሽናል ኤአይ ስትራቴጂ፣ የሳይንስ እና ሙዚየም እና የመሳሰሉት አሁን ያለው ኤክስፖ በጣም የሚያነቃቃና የስራ ፈጣሪዎችን የሚያበረታታ ስለሆነ ይህንን በመጠቀም ያው እኔ ምለው የፖሊሲ ሜከሮችም የመንግስት ተቋማት ላይ የሚሰሩትም አካላቶች ትክክለኛ የሆነ ግንዛቤ በማግኘት ኤ አይ እና የዲጂታል አጠቃላይ ያለውን ጥቅም በደንብ በመረዳት የሚወጡት ፖሊሲዎች አገርን እንዲሁም ደግሞ የስራ ፈጣሪዎችን ወይም ደግሞ ስራ መስራት የሚፈልጉትን ሰዎች የሚያግዝ የሚሆን መቻል አለበት። ከዚህ ጋር ተያይዞ ከተለያዩ ኮንሳልቲንግ እና አድቫይዚንግ እንዲሁም ደግሞ ኢትዮጵያ ውስጥ ከኢትዮጵያ ውስጥም የወጡ ዓለም የት እንደደረሰች የሚያሳዩ በጣም ብዙ ነገሮች አሉእና እኛ ዓለም የደረሰችበትን ለመድረስ ያው ይቀረናል። ግን ጭማሪያችን በጣም አሪፍ ስለሆነ ይሄ ትክክለኛ ቅርጽ የያዘ አሰራር እና አሰራሩ ላይ ደግሞ አካውንታቢሊቲ ተጠያቂነት ያለው እንዲሁም ደግሞ የሚሰሩት ስራዎች በደንብ እየታዩ እየተፈተኑ ውጤታማና ዘላቂ የሆኑ ስራዎች እየተሰሩ እንደሆነ በደንብ መገምገምና መታየት አለበት። ይሄ አብሮ ከኮንሰልቲንግ አድቫይዚንግ፣ ኢትዮጵያ ውስጥም ከኢትዮጵያዎችም ካሉ ሰዎች ጋር አብሮ በመስራት እንዳገር ተጠያቂነት ያለው ለህዝብ፣ ምክንያቱም ኤአይ ያው ቅድም እንዳልኩት ኤዱኬሽን ላይ ብቻ ሳይሆን ሄልት ሴክተር ላይም፣ አግሪካልቸር ላይም፣ ኤዱኬሽን ላይም የተለያዩ ሰርቪስ ላይ በጣም ስለሚያገለግል ጠቀሜታው በጣም ከፍተኛ ነው ብዬ አስባለሁ። ስለዚህ ተጠያቂነት ያለውን መሰረታዊ ስራ እና ዘላቂ የሆነ ስራ ለመስራት አብሮ ህዝቡንም ማነቃቃት፣ ተጠያቂ አካላቱንም ደግሞ ተጠያቂ የማድረግ ስራ ነው ብዬ አስባለሁ። ከአሜሪካ ቴክሳስ ዮሐንስ ተድላ የቴክኖሎጂ ባለሙያና የቢዝነስ አማካሪ ባነሳ ነው። የአጀንዳ ዘገባችን ሰፋ ያለ ምላሽና ማብራሪያ በቀጥታ መስመራችን ስለሰጡን በጣም አብዝቻ አመሰግናለሁ። መልካም ጊዜ ይሁንለት። አመሰግናለሁ። ተመልሰናል። የተወደዳችሁ ሸጎሌ አካባቢ ከሚገኘው የኢቢሲ ዋና ስቱዲዮ በቀጥታ ስርጭት እየተላለፈላቸው የሚገኘው ኢቲቪ ዜና 57 ጉዳዮቻችን እንደቀጠሉ ናቸው። ከለውጡ ወዲህ መንግስት የመገናኛ ብዙሃንና የጋዜጠኞችን ነጻነት ለማረጋገጥ ተስፋ ሰጪ ስራዎችን እየሰራ ስለመሆኑ የኢትዮጵያ መገናኛ ብዙሃን ባለስልጣን አስታወቀም። የኢትዮጵያ አርታኢያን ማህበር የዓለም የፕሬስ ነጻነት ቀንን በፓናል ውይይት አክብረዋል። በመራሃ ግብሩ ጋዜጠኞች የመገናኛ ብዙኃን ባለሙያዎችና የተለያዩ ሀገራት አምባሳደሮችም ተገኝተዋል። ኢትዮጵያ ከ2010 ዓ.ም ወዲህ በፈተና ውስጥ ሁናም የመገናኛ ብዙኃንን ነጻነት ለማረጋገጥ የሰራችው ስራ ተስፋ ሰጪ እንደነበረ የባለስልጣኑ ምክትል ዋና ዲሬክተር ዮናታን ተስፋዬ ተናግረዋል። ሪፎርም ከተደረገባቸው ተቋማት መካከል የመገናኛ ብዙኃንን አዋጅ ለማሻሻል እየተከናወነ ያለው ስራ በማሳያነት በመጥቀስ ጭምር በሚዲያ ዘርፉ ላይ ለመሰማራትም ሆነ አጠቃላይ የዲሞክራሲ ስርዓትን ለመገንባት በነበሩ እንቅስቃሴዎች ውስጥ ፈተናዊ የሆኑ የቆዩ መዋቅራዊም የህግ ማዕቀፍም ጉዳዮች ነበሩ። እነሱን ለመፍታት ሰፊ ስራ ተሰርቷል። ሕግ ተሻሽሏል። ሕጉ ከተሻሸለ በኋላ እሱን ተከትሎ የመጡ በርካታ ትሩፋቶች አሉ። የሚዲያ ከማስፋፋት አንጻር በአሁኑ ሰዓት አጠቃላይ በእኛ ተመዝግበውና እውቅና አግኝቶ ያሉ ወደ 293 ሚዲያዎች አሉ። በፊት እንደዚህ አልነበረም። ሁሉም ሰው የሚያውቀው ሀቅ ነው። በጣም በዚህ በሰባት ስድስት አመት ውስጥ በርካታ ሚዲያዎች ተከፍተዋል። የዓለም የፕሬስ ነጻነት ቀን በሰው ሰራሽ አስተውለቱ ወቅት ሲከበር በርካታ እድሎችና ፈተናዎችን ይዞ ስለመምጣቱ የገለጹት ምክትል ዳይሬክተሩ የሐሰተኛ መረጃዎች ስርጭት ለመከላከል መንግስት የተለያዩ ተግባራትን እያከናወነ ስለመሆኑም አብራርተዋል። ያለንበት ጊዜ ቴክኖሎጂ የሶሻል ሚዲያ ተጽዕኖ ከፍተኛ ነው። እሱን እንዴት ነው ኢኖቬቲቭ በሆነ መንገድ አሁን ላለው የሚዲያ ላንድስኬፕ ለሚዲያ ኢኮሲስተም ሊጠቅም በሚችል ደረጃ የምንጠቀምበት እዛ ላይ አወንታዊ ተጽዕኖ እንዲኖረው ቴክኖሎጂ አርቲፊሻል ኢንቴሊጀንስ ዘንድሮ አንዱ ቲም ውሱ ስለሆነ የፕሬስ ፍሪደም ዴይ እንዴት ነው የምንጠቀምበት የሚለው ደግሞ ሰፊ የሆነ ንግግር፣ ውይይት፣ ስራ የሚፈልግ ነገር ነው። ያ የጀመርነውን ሪፎርም አጠናክሮ ከዘመን ጋር አስማምቶ ይዞልን ይሄዳል የሚል እምነት አለን። የውጭ ዜና ሩሲያ ና ዩክሬን አንድ ሺህ የሚሆኑ በጦርነት የተያዙ እስረኞችን ለመቀያየር መስማማታቸው ተገለጸ የሩሲያው ፕሬዚዳንት ከዩክሬኖቻቸው የቀረበላቸውን የፊት ለፊት የመገናኘት ጥያቄ ውድቅ ካደረጉ በኋላ በቱርክ ኢስታንቡል በተወካዮቻቸው አማካኝነት ንግግር ስለማድረጋቸው የዘገበው ፍራንስ ቲወንቲፎር ነው በመጨረሻም ስፖርት። ባርሴሎና 28ኛ የላሊጋ ዋንጫውን ሲያሳካም የላማሲያ አካዳሚ ትልቅ ሚና ተጫውቷል። ከሊዮነል ሜሲ እስከ ላሚን ያማን በርካታ ከዋክብትን ያፈራው ይኸው አካዳሚ አሁንም የባርሴሎና ልብ ሆኖ ስለመቀጠሉ ተዘግቧል። ዮሴፍ ሹምዬ ከተመሰረተበት 1970 ጀምሮ ሊዮነል ሜሲ፣ ዣቭ ሄርናንዴዝ፣ አንድሬ ሽኔስታ፣ ሰርጂዮ ቡስኬት፣ ጅራርድ ፒኬ፣ ካርሎስ ፒዮል፣ ሴስክ ፋብሪጋስና ላሚኒያ ማልን ጨምሮ ስፍር ቁጥር የሌላቸው የእግር ኳስ ልሂቃንን አፍርቷል። የባርሴሎና ልብ፣ ያለም እግር ኳስ አብዮት አቀጣጣይ፣ የላማሲያ አካዳሚ ማህፀን ለምለሙ የከዋክብት መፍለቂያ አሁንም አበርክቶ አልነጠፈም። በዚህ ዓመትም ባርሴሎና የሶስትዮሽ ዋንጫ አሸናፊ ሲሆን፣ ላማሲያ ከፍተኛውን ድርሻ ተወጥቷል። ከላሚኒያ ማል እስከ ጋቪ ከፌርሚን ሎፔዝ እስከ ማርካሳዶ፣ ከፓው ኩባርሲ እስከ አልሃንድሮ ባልዴ፣ ከሄክቶር ፎርት እስከ ኤሪክ ጋርሻ በላማሲያ ተኮትኩተው ያደጉ ተጫዋቾች ለሀንስ ፍሊክ ቡድን ስኬት የአንበሳውን ድርሻ ተወጥቷል። የውጤታማ አካዳሚ በ1979 ሲመሰረት የሐሳቡ መንጪ ባያክስ የታዳጊዎች ልማት ቅናት ያደረባቸው ያኔው የባርሴሎና ፕሬዚዳንት ጆሴፍ ሉዊስ ኑኔዝ ነበሩ። ስያሜውን ደግሞ ላማሲያ አሉት። የቃሏቻ ትርጉም የማምረቻ ቦታ እንደማለት ነው። አካዳሚው ልክ እንደ ስሙ ባለፉት ዓመታት በርካታ ከዋክብትን ሲያመርት ኖሯል። አሁንም እያመረተ ይገኛል። አካዳሚው ታዳጊዎችን ከቤተሰባቸው ተቀ ብሎ አብረው እንዲማሩ እግር ኳስን እንዲሰለጥኑ ቤተሰባዊነትንም እንዲመሰርቱ ያደርጋቸዋል። ቲኪታካ በሚባል የሚታወቀውን አጭር ቅብብል የሚለማመዱትም እዚህ ነው። ይህ በላማሲያ የተለመደ ፍልስፍና በሚገባ ቦታውን ያገኘውና የዓለም እግር ኳስ የትኩረት ማዕከል የሆነው ደግሞ በፔፕ ጋርዲዮላ አሰልጣኝነት ዘመን እንደነበረ ይታወሳል። ራሱ የላማሲያ አካዳሚ ውጤት የነበረው ፔፕ ጋርዲዮላ በ2008 የባርሴሎናን ዋና አሰልጣኝነት ሲረከብ ሊዮኔል ሜሲ፣ ዣቪ ሄርናንዴዝ፣ አንድሬስ ሲኔስታ፣ ጀራርድ ፒኬና ሰርጂዮ ቡስኬት የመሳሰሉ የላማሲያ ምሩቃንን አዋቅሮ እንከኔለሽ ቡድን ገነባ። አስደናቂው ስብስብ በ209 የአውሮፓ ሻምፒዮንስ ሊግ የስፔንላ ሊጋና የዓለም ክለቦች ዋንጫን ጨምሮ በአንድ የውድድር ዓመት ስድስት ዋንጫዎችን ጠራርጎም አሸነፈ። በ2010 ደግሞ የላማሲያ ውጤቶቹ ሜሲ ኢኔስታና ዣቪ በታላቁ የባላንዶር መድረክ ከአንደኛ እስከ ሶስተኛ ያለውን ደረጃ ይዘው አጠናቀቁ። በ2012ም ቢሆን ከግብ ጠባቂው ቪክቶር ቫልዴዝ እስከ አጥቂው ሊዮነል ሜሲ ባርሴሎና ከላማሲያ ያፈራቸውን 11 ተጫዋቾች በቋሚ አሰላለፍ የተጠቀመበት ጨዋታን አድርጓል። እነዚህ ከላማሲያ በርክቶች እጅግ ጥቂቶቹ ናቸው። ይህ ውጤታማ አካዳሚ በተለይ በጆዜ ማሪያ ባርቶሚዮ ዘመን መቀዛቀዝ አጋጥሞትም ነበር። እኚህ ሰው የክለቡ አስተዳዳሪ በነበሩበት ወቅት ቡድኑን በላማሲያ ምሩቃን ከማጠናከር ይልቅ ዝውውር ላይ ትኩረትን አደረጉ። ከኔማር ጁኒየር እስከ ሉዊስ ሱዋሬዝ፣ ከፊሊፕ ኩቲኒዮ እስከ አንቷን ግሪዝማን ባርሴሎና ረብጣ ሚሊዮን ዶላሮችን እያወጣ የሚያዘዋውር ክለብም ሆነ። ይህ አካሂዱም ባርሴሎናን በሁለት መንገድ ጎዳው። የመጀመሪያው የክለቡ የገንዘብ አቅም መዳከም ሲሆን፣ ሁለተኛው ደግሞ በላማሲያ ቃንና ና በዝውውር ክለቡን በሚቀላቀሉ ተጫዋቾች መካከል ያለው የፍልስፍና ልዩነት ነበር። ባርሴሎና በዝውውር ላይ ባተኮረባቸው በእነዚህ ዓመታት ላማሲያን ዘንግቶትም ቆይቷል። የቀድሞ ምሩቅ ዣቪ ሄርናንዴዝ አሰልጣኝነቱን ሲረከብ ታዲያ የላማሲያ ፍሬያማነት ዳግም ማንሰራራት ጀመረ። ባርሴሎና የፋይናንስ ቀውስ ውስጥ ገብቶ ተጫዋቾችን ማዘዋወር ባልቻለበት ጊዜም የአካዳሚ ምሩቃን የክፉ ቀን ደራሽ ሆኑለት። ላሚን ያማልና ጋቪን የመሳሰሉ ከዋክብት በትልቁ መድረክ የመጫወት እድልን ያገኙት በዣቪ ሄርናንዴዝ የስልጠና ዘመን ነበር። አንስፍሊክ ከባየር ሙኒክ ባርሴሎና ሲመጡም የዣቪን ራዕይ አስቀጥለውታል። የላማሲያ ምሩቃን የባርሴሎና ቁልፍ ተጫዋቾች እንዲሆኑም አድርገዋቸዋል። የ17 ዓመቱ ላሚን ያማል በዚህ ውድድር ዓመት በሁሉም ውድድሮች 17 ግቦችን አስቆጥሮ 25 ለግብ የሆኑ ኳሶችን ለቡድን አጋሮቹ አመቻችቷል። ትላንት በካታሎን ደርቢ ግብ ያስቆጠረው ፌርሚን ሎፔዝ፣ ዳኒ ኦልሞና ማርክ ካሳዶ ደግሞ የመሃል ሜዳው ዘዋሪዎች ነበሩ። ፓውኩ ባርሲና አሌሃንድሮ ባልዴም የብሉግራናዎቹ ሁነኛ የኋላ ደጀኖች ሆነው ከርመዋል። ባርሴሎና 28ኛ የላሊጋ ዋንጫውን ሲያሳካ፣ የአሸናፊዎች አሸናፊና የስፔን የንጉሥ ዋንጫንም ከፍ ሲያደርግ፣ የላማሲያ ከዋክብት ሚናቸው የማይተካም ነበር። በእርግጥም ላማሲያ የባርሴሎና ልብ ነው። የተወደዳችሁ እዚህ አዲስ አበባ ከሚገኘው የኢቢሲ ዋናው ስቱዲዮ በቀጥታ ስርጭት ይተላለፍላችሁ የነበረው የዛሬ አርብ ምሽት ቲቪ ዜና 57 ይሄው ነው። በያላችሁበት ኢቢሲን ምርጫችሁ አድርጋችሁ ስለዘለቃችሁ ስለተከታተላችሁን አብዝቼ ነው የማመሰግነው። ሰለሞን ኃይለ ኢየሱስ ነኝ። በሰላማችሁ